መተት ነህ። ምን አገር ነው የተባልከው? በቃ መንከራታት ህይወቷን፣ እድሏን፣ ማንነቷን ሁሉ ውሰድ ነው የተባልኩት። ስንት አመት ሆዋል ከገባ? የሰላሳ ዓመት መተት ነህ። ከልጅነቷ ጀምሮ ነው ተከታትያት የመጣት። ሰላሳ ዓመት ሙሉ ስራን ስትሰራ ነበር። በቃ ያሰቃየዋት ሁሉ ነገሯን፣ እድሏን፣ ባሏን፣ ልጇን ሁሉ ዘመኗን በሙሉ ነው ያበላሸውባት። እስኪ ምን ምን ነገሯን አበላሸ? ሁሉ ነገሯን በቃ ሁሉ ነገሯን ስሯ ደመወዟ ገንዘቧ ህይወቷ ሁሉ አልተባረክላትም ሁሉ ነገሯ ተንከራታሚ ያለች ሁሉ ነገሯን በላክ ወስጄባታል ሁሉ ነገሯን አበላሽ ነው የተባለው ሁሉ ነገሯን ያበላሸውባት እንዳያልፍላት ነገር በቃ ሰርታ ምን እጇ ባዶ ታገኛለች ባዶ ትሰራለች ባዶ ህይወቷ ቤቷ ኑሯ ባዶ ልጇም ጠጭ ሰካራም ዛግም አለ መተት አይነጥላ። መተት አይነጥላ። መተት ቡዳ አለህ አለ። ቡዳ አለ አይነጥላም። ልጇን ልጇን ላይ ነው አሁን። ደግሞ ልጇን ልጇን ቃሚ ጠጫ ጫሽ ሰካራ አድርጌ እያንከራተትኩት ያለሁት ነው። እሱን እያንከራተትክ ነው? አዎ። የእሷ አልበቃ ብሎ ወደ ልጇ ይሄዳል። ሁሉንም ነገሯን ዘመኗን በሙሉ ነው የያዝኩባት። ምንድን ነው የምትፈልገው ከእሷ ደስ ይለናል። አንድ ስትሰቃይ ስናያት ደስ ይለናል ውስጣችን። በዛን ጊዜ በስንት ብር ተመተተኝ? ይገባው በሶስት ሺህ ብር በዛን ጊዜ፣ የዛሬ አርባ ዓመት ሶስት ሺህ ማለት በአሁኑ ሶስት መቶ ሺህ ብር ያለው። በቀሚሷ በልብሷ በምኗ በሁሉ ነገሯ፣ በሁሉ ነገሯ ነው የተደገምኩት። በሁሉ ነገሯ፣ በልብሷ፣ በንብረቷ፣ በቀሚሷ፣ በገንዘቧ፣ በሁሉ ነገሯ ነው የተመተትኩት። አልነቃችህብም? እድሏ ሲበላሽ ነገሯ ሁሉ ሲበለሻሽ፣ ትነቃለች ልጅቷ ትነቃለች፣ ታውቃለች። ሁሌ ትጠራጠራለች። ምንድን ነው እንደዚህ ሰርቼ መና ከንቱ የሆንኩት ባዶ የሆንኩት? ምንድን ነው ሕይወቴ ትላለች። ግን ምንም ትፍን ይዘና ታላንቅ። ዛሬ ነው የተጋለጣችሁት? እዚህ ጉባኤ ስትመጣ? አዎ እዚህ ስመጣ የዛሬ ወር ነው የዛሬ አስራ የተጋለጥከው። ግን እየተደበቅኩ ነው ሄደ። ሁሌ ሁሌ እየተደበቅኩ ሄዳለሁ። መጋለጥ አልፈልግም። ገና ነኝ። ስራዬን አልጨረስኩም። ገና ከሷ ጋር ብዙ ስራ አለኝ። ገና ገና ገና ብዙ ስራ አለኝ። ስራ ሳመጽ ሰርተህ አይበቃህም? አልበቃኝም። ገና ነኝ። አልጠገብክም? አዎ፣ ነብሷን ነው የምፈልገው። በቃ ከነ ልጇ ነብሷን ነው የምፈልገው። ነብሷን አሁን እንግዲህ እድሏ ከተበላሸ ነገሮቿ ሁሉ ከጠፉ የቀረ ነብሷ ነው። ካሳምማት አለ በጣም በቃ፣ ጭንቀት ጭንቀት ጭንቀት፣ ሁሌ ጭንቀት ነው። ሁሌ ለቅሶ፣ ሁሌ ጭንቀት ነው። ሁሌ ብስጭት ነው። ቤቷ ባዶ ነው። ትሰራለች ባዶ ባዶ፣ ገንዘባቸው ባዶ ሁሉ ነገር ባዶ ነው። አርሴማ ጨከንሽ፣ ጨካንሽ፣ ዘማልሽ፣ ምነው በዘንባባሽ፣ ምነው ቆራጥሽ ብትገላገኝ ትላታለች ሁሌ አርሴማ። እንግዲህ ሰላሳ አመት ህይወትን ዘመን የበላ መንፈስ ነው። 30 አመት ቀላል አይደገም። በጊዜ ብንነቃበት፣ በጊዜ ብንጸልይ፣ በጊዜ በማለዳ ብንቀጠቅጠው፣ ብዙ ነገራችንን ሳያበላሽ ብዙ ነገራችንን ሳያጠፋ ቶሎ አስረ ነው እንለቀው ነበር ግን እንደዚህ ዘመናችንን በልቶ ነገራችን ሁሉ አበላሽቶ ብንነቃ ብዙ ትርጉሙ ምንም ነው። ስለዚህ በማለዳ በነቃንበት ሰዓት መልሰን ሳንተኛ እንደ ነቃት መጸለይ እንደ ነቃጥ መስገድ መቀጥቀጥ ያስፈልጋል። በደም መዋጋት ያስፈልጋል። ቀላል አይደለም። የ30 ዓመት ቢያንስ እንኳን የሕይወቷን ግማሽ ወስዶታል ማለት ነው። መንፈሱ በልቶታል። መቀኞች ተወስደውታል። ከባድ ነው። ሰላሳ ዓመት በስቃይ መኖር እጅግ በጣም ከባድ ነው። ስለዚህ በማረጃ መንቃት ትልቅ ነገር ነው። በነቃንበት ሰዓት በጉልምስናችን ወራት ወደ እግዚአብሔር መምጣት በሕይወታችን መጸለይ፣ መስገድ፣ መቀጥቀጥ ያስፈልጋል። ጠላት ዘመናችንን በልቶ ዘመናችንን ተጨረሰብን በኋላ ብንነቃ ትርጉም የለ። እሺ አምን ይሰማል? እንዲህ ሰርተ አታሳዝንም? ይሄ ነው የሚያስደስተኝ፣ በቃ ባዶ መሆኗ የሚያስደስተኝ፣ ቤቷ፣ ኑሯ፣ ህይወቷ ሁሉ ምስቅልቅል ብሎ ባዶ መሆኗ የሚያስደስተኝ። ከሰው በላይ ታገኛለች፣ ከሰው በታች ትኖራለች። ምንም የላትም፣ ባዶ ባዶ አድርጌያታለሁ። ደስ ነው የሚለኝ ሁሉ ነገር እንዲሆን እያንዳንዱ ነገሯን እየተከታተልክ ነው የምትዘጋባት ነገሯን ሁሉ ነገሯን። የእሷ ሳያንሰኝ በልጇ መጥቼባታለሁ። ልጇን ይዤው ደም እንባ ነው የማስለቅሰው። ቃሚ፣ አጫሽ፣ ጠጭ፣ ሰካራም፣ ሱሰኛ ሱሰኛ አድርጌዋለሁ። ዛሬ እዚህ ይዤ ልመጣ ነበረ እምቢ ብሎኝ ሰውሯ ማርያም ሄዷል። ስታለቅ ስታዘ ምን ይሰማል? ደስ ይለኛል ደስ ይለኛል። ዘመኗን በሙሉ እንደዚህ በለቅሶ ነው ያኖርኳት። አንድ ቀን ሰላም ኖራት አያውቅም። ዘመኗ በሙሉ በፈተናና በስቃይ ነው የኖረችው። ብቻዋን ሕይወቷን በስቃይ ነው የኖረችው ልጅቷ። ማንም ችግሯን የተረዳላት የለም። ማንም ማንም ማንም ማንም የተረዳላት የለም። ብቻዋን ነው የምትሰቃየው። ለሊት ከቀን ብቻዋን ነው የምትሰቃየው። ማንም የተረዳላት የለም። ሳምንት ነበር የማርያም ለታ ታግላ ነበረ። እምቢ ብሎ ሄደ። ዛሬ ይኸው በራሱ ጊዜ ተጋለጠ። አሁንም በትግል ነው የተጋለጠ። በቃ ተባልክ ይበቃኛል። ተንበከክሽ ተንበከክ ተንበከክ። አዎ አይጠግም ሰይጣን፣ አጥፍቶ ገሎ ምን ብሎ ማይጠግም መንፈስ ነው። በዚህ እንግዲህ ማይጠግም መንፈስ እሱ ከጥፋት ካልጠገበ እኛ ምን ነው ጽድቅ እንደዚህ እንደጠገበ ሰው ምን እንደምንሆን አላውቅም። እሱ ለጥፋት ለክፋት ለተንኮል ካልጠገበ እኛ ደግሞ ለጸሎት ለስግደት ብንራብና ጊዜ ብንሰጥ ትልቅ ነገር ነበረ። ግን ጸሎት እንደጠገበ ሰው አንጸልይም፣ ለመልካም ነገርም አንሮጥም። ተዘጋጅሽ ተዘጋጅሽ፣ ተዘጋጅሽ፣ ተዘጋጅሽ! አፍልጦ አፍልጦ! ነፍሷን ንቀቅ፣ መንፈሷን ንቀቁ፣ እድሏን ንቀቅ፣ ህይወቷን፣ ዘመኗ ንቀቅ፣ ልጇን ንቀቅ፣ ንቀቅ፣ ቤቷን ንቀቅ፣ ኑሯን፣ እድሏን ንቀቁ! አፍልጦ አፍልጦ አፍልጦ! እጁግ ላይ እጁግ ላይ በቅድስ ሥላሴ ስም በቅድስ ሥላሴ ስም በጌታችን በጌታችን በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ሁላችንም ሁላችንም መተት መተት ቡዳ ቡዳ አይነ ጥላ አይነ ጥላ ዛር ዛር ወደ ሲኦል እንገባለን ወደ ሲኦል እንገባለን። በቅድስ ድንግል ማርያም ስም በቅድስ ድንግል ማርያም ስም በቅድስ ድንግል ማርያም ስም እድሏን ሕይወቷን እድሏን ሕይወቷን ዘመኗን ዘመኗን ለቀናል። በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ድግምታችን ፈርሷል መተታችን ፈርሷል፣ ስራችንን አቁመናል። በቅድስ ስላሴ ስም ከዛሬ ጀምሮ አንደርስባትም፣ ሁሉ ነገሯን ለቀን ወደ ሲውል እንገባለን። በሩ ሰባት ጊዜ ጩ በቅዱስ ሥላሴ ስም እድሏን ህይወቷን ጤኗን ዘመኗን ልጇን ህይወቷን ሁሉ ነፍሷን መንፈሷን ስጋዋን ልቀቁ፣ እግዚአብሔር ይገስጻችሁ ቅዱስ ሥላሴ ይገስጽ። እንደምን አለሽ ደህና ነሽ? እግዚአብሔር ይፍታሽ እግዚአብሔር ይባርክሽ። እንኳን ደስ አለሽ። የዛሬ ሰላሳ ዓመት ነው የገቦት መተት ድግምት፣ የምቀኛ መንፈስ በጣም አባ በጣም ጭንቀት ነበረ። በጣም ዘመኔ ሁሉ በፈተና ነው የኖረው። ከሰው በላይ ነው የማገኘው፣ የምኖረው ግን ከሰው በታች ነውና ሁሌ በስቃይ በስቃይ ሁሌ የኖርኩት በስቃይ ነበር አ እግዚአብሔር ይመስገን ዛሬ የስቀረው ነገር አበቃልሽ። እንኳን ደስ አደረግሽ፣ እንኳን መድኃኒዓለም ደረሰልሽ። እግዚአብሔር ደግሞ ግጅሽን ካለበት ሱስ ያውጣልሽ። እግዚአብሔር አምናኪ ይባርካችሁ። በርቺ፣ እሺ። እንኳን ደስ አደረግሽ።